በ1975 በቢል ጌትስና ፖለን አለን የተመሰረተው ማይክሮሶፍት ያው በቴክኖሎጂ ምን ያህል አብዮት እንደፈጠረ ይታወቃል። ና ማይክሮሶፍት ሀምሳ ዓመቱን እያከበረ ይገኛል። ሀምሳ ዓመት ሞላው ማይክሮሶፍት። በ50 ዓመት ቆይታው ብዙ ነገሮችን ሰርቷል። ከሰራቸው ግን ጥቂት እንደው በወፍ በረር ብናያቸው አንደኛው የዚህ የፐርሰናል ኮምፒውተር የሚባለው በሁሉም ለሁሉም ተደራሽ መሆን እንዲችል ትልቅ አስተዋጽኦ አድርጎል ይባላል። ያው ፐርሰናል ኮምፒውተር ስንል ከዴስክቶፕ ጀምሮ ታብሌቶች፣ ሌሎቹም ማለት ነው። በፊት በፊት በጣም በተወሰኑ ቦታዎች ብቻ ነበረ፣ ኮምፒውተሮች የሚገኙት አሁን ግን ሁሉም ቦታ በመስሪያ ቤት፣ በቢሮ፣ በትምህርት ለሁሉም ኮምፒውተር መሰረታዊ ነገር ነው። እና ያ ለሁሉም የዓለም ክፍል እንዲቀል እንዲዳረስ ምክንያት ከሆኑት መካከል ማይክሮሶፍት ይጠቀሳል። እንግዲህ ማይክሮሶፍት ሌላው ያበለጸገው የዚህ የኦፕሬቲንግ ሲስተም ኤም ኤስ ዶስ እስከ ዊንዶስ ምክንያት ነው፣ ለዚህ ለመዳረሱ መቅለሉ ማለት ነው። ሶፍትዌሩ እንግዲህ ስለ ሶፍትዌር ካነሳን የዚህ ዊንዶስ ኤክስፒ፣ ዊንዶስ ሰቨን፣ ዊንዶ ቴን፣ ዊንዶ ኢለቨን ስን እስካሁን ድረስ ኦፕሬቲንግ ሲስተሙን እናውቀዋለን። የኦፕሬቲንግ ሲስተም ስንል የምንጠቀማቸው የሚጠቅማቸውን አፕሊኬሽኖች እንዲሰሩ ምክንያት የሚሆነው ማለት ነው። እሱ ከሌለ ያው ኮምፒውተሩም ድንጋይ ስልኩም ድንጋይ ነው የሚሆነው ማለት ነው። ካለበዚያ መስራት አይችልም። ና ያን ሶፍትዌር በዋናነት እያሻሻሉ የሚገኘው ማይክሮሶፍት ነው። በ1990 ደግሞ በማይክሮሶፍት ዊንዶው ኦፊስን ማስተዋወቅ የቻለ ሲሆን በዚህም እንደ ወርድ፣ አሁን ወርድን ጠቀማና፣ ብዙዎቻችን ኤክሴል፣ ብዙ ሂሳቦች፣ ሌሎች የምንሰራበት ፓወርፖይንት ራሱ ይጠቀሳል። እንደውም ፓወርፖይንት አሁን የዚህ አርቲፊሻል ኢንቴለጀንስ መምጣት ተከትሎ በሌሎች እንደተተካ እየተተካም እንዳለ ቢነገርም ማለት ነው ሌላው ልክ እንደ ጎግል የዚ ዌብ ብሮዝ ላይ ለምሳሌ ጎግል ላይ የሆነ ነገር አስገብተን እንሰራለን። በእርግጥ አሁን እሱም አርቲፊሻል ኢንቴለጀንስ መምጣትን ተከትሎ የዚ ቻት ጂፒቲ ግሮክ እና ሌሎቹ መምጣትን ተከትሎ እሱ ራሱ ሌላ ፈተና ውስጥ እንደሆነ ይታወቃል። ጎግልም በራሱ የኤአይ እየተጠቀመ እንደሆነ ይታወቃል። ለማንኛውም በዌብ ብሮዝ ደረጃ በ1995 ኢንተርኔት ኤክስፕሎረርን ለዓለም ያስተዋወቀ ቢንግ፣ በ2009 ኢድጅን፣ በ2015 ከሚጠቀሱት መካከል ናቸው። በማይክሮሶፍት በ50 ዓመቱ ጉዞ ማለት ነው። እንደውም በሁለት ሺህ እንደ ኢሮፓውያን አቆጣጠር ደግሞ ዘጠና ዘጠኝ ፐርሰንት የኢንተርኔት ዌብ ብሮዘር ተጠቃሚ የማይክሮሶፍትን ይጠቀም እንደነበረም ይነገራል። ና ብዙ ነገር አሁን ልክ ጎግል እንደምንለው በዛ ዘመን እንግዲህ ዶሚናንቱ የማይክሮሶፍት ውጤቶች ነበሩ። ያው ቴክኖሎጂ አብሮ ከዘመኑ ጋር ካልዘለቀ ግን የኔ ነው አይባልም። ባለፈውም እንዳልነው በዚህ ምክንያት ማይክሮሶፍት ያን ያህል ዶሚናንት ወይም ደግሞ ተጽዕኖ ፈጣሪ ቢሆንም በዛ ደረጃ መዝለቅ ስላልቻለ ከዚህ ከሳይበር ሴኩሪቲ ና ተያያዥ ጉዳዮች አንጻር አሁን ያን ነገር መነጠቁ ይታወቃል ማለት ነው። በጌም ኢንዱስትሪው ደግሞ በዚህ ኤክስቦክስ በ2001 ይታወቃል። እንዲሁም ደግሞ ኤክስቦክስ ላይቭ የሚባል

ከተለያዩ ቦታ ሆኖ በላይቭ አንድን ጌም መጫወት መወዳደር የሚያስችል ቴክኖሎጂን በብዛት ያስተዋወቀ ነው። ማይክሮሶፍት በክላውድ ጌሚንግ ኢንዱስትሪም ቀዳሚ መሪ ሲሆን ይህም በኢንተርኔት ቀጥታ ጌሞችን ማጫወት የሚቻልበት እድል ነው ማለት ነው። በተለይ በተለይ ደግሞ አሁን የዚህ የፋይቭ ጂና የፋይበር ኦፕቲክስ ኢንተርኔትን ፍጥነት በቀላሉ ማቀላጠፍ መቻሉና መጪ ጊዜም የዚህ የክላውድ ጌሚንግ እንደሆነ ይነገራል። በዚህም ኢንዱስትሪ እንግዲህ ማይክሮሶፍት ሶኒና ኒቫዳ ቀዳሚዎቹ ሆነው በዓለም አቀፍ ደረጃ ይጠቀሳሉ ማለት ነው። ራ ደረጃም ደግሞ የዚህ ኮምፒውተር ላይ በአንድ የጣት ንክኪ ስታርት ሜኑ የምንፈልጋቸውን ፕሮግራም ፋይል እና ሴቲንግ በቀላሉ ማግኘት የሚያስችለውን ያንን የፈጠረ ነው ወይም ደግሞ ስታንዳርድ የሚያወጣ ነው፣ እስካሁን ድረስ ሌሎቹ የሚጠቀሙበት ነው። ሌላኛው ታስክ ባር ላይ ደግሞ የተከፈቱ በቀላሉ ቢከፈቱ የምንፈልጋቸውን ማግኘት እንድንችል ማስደረግ የሚችለውን ታስክ ባርም እሱ ነው እንግዲህ ለዓለም ያስታወቀው። በአንድ የብዙ ስራም ብንሰራ እንዲመቸን የሚያደርገው የመልቲታስክ ዶክሜንቶችንም ብንከፍት በታስክ ባሩ ላይ እናያቸዋል እና እንግዲህ እነዛ እንዲገኙ የሚያስችለውን ሀሳብ ያመነጨው ወይም ደግሞ ኢኖቬት ያደረገው ማይክሮሶፍት ነው። አሁን ላይ እንግዲህ ወደ አርቲፊሻል ኢንተለጀንስ ፊቱንም አዙሮ ከሰማኒያ ቢሊዮን ዶላር በላይም ኢንቨስት እንዳደረገ ይታወቃል። በዚህም ደግሞ ኮፓይለት ያው የማይክሮሶፍት ይታወቃል። እንደ ቻት ጂፒቲ የኢሜጅ ጄኔሬተ ያደርጋል። ሀሳቦችን ወዲያው ይሰራል። እንደ ቻት ጂፒቲ እንዲሁም ኦፕን ኤአይ ላይ ራሱ ከ13 ቢሊዮን ዶላር በላይ ኢንቨስት አድርጓል ማለት ነው። ማይክሮሶፍት በ50 ዓመት ጉዞ፣ ሌላኛው ማይክሮሶፍት የተለያዩ ሶሻል ሚዲያዎችን ጨምሮ በከፍተኛ በጀት የራሱም አድርጓል። አኩዚሽን የሚባለው ማለት ነው አካሄዷል። አንዳንዶቹ ስኬታማ አድርገውታል። አንዳንዶቹ ደግሞ ያው ቢዝነስ ስለሆነ ያው ሪስክ መውሰድ ግድ ነውና ለምሳሌ ሊንክዲን፣ አሁን ሊንክዲን ዶሚናንት ነውና በ2016 በ27 ቢሊዮን ዶላር ነው ከሌሎች የወሰደው ማለት ነው። ጊትሀብን በ2018 በ7.5 ቢሊዮን ዶላር ገዝቶታል። ባለፈው ደግሞ ሪቪው የሰራንለትና ና ግብዓተ ኢንተርኔቱ በቅርቡ ሊፈጸም ነው ብዙ ስራ ሰርቶ ግን መጥፊያው ደረሰ ያልነው ስካይፒ በ2011 በ8.5 ቢሊዮን ዶላር የማይክሮሶፍት ንብረት ነበር። ያው ስካይፒ እንግዲህ በአሁን ዓለም ባለበት ደረጃ መዘመን ስላልቻለ እንግዲህ ከዚህ በኋላ ስካይፒ አይኖርም ማለት ነው። ስካይፒ ለብዙዎች ኢትዮጵያ ውስጥም ጨምሮ ትዝታ ነው። ለማንኛው ማይክሮሶፍትም ስካይፒን ባይኖር ወደ ማይክሮሶፍት ቲም አይናችሁን ዘንበል አድርጉ ብሏል። ወደ ሜል አድራሻ ስንሄድ ደግሞ አት አውትሉክ ዶት ኮም እና አት ሆትሜል ዶት ኮም የሚባሉት በዶሜን ኔማቸው በዚህም የኢሜይል አገልግሎትም ሲሰጥ ነበር። ልክ እንደ ቅድሙ እንደ ዌብ ብሮዚንግ ሂደቱም። በእነዚህም ደግሞ የዚህ የሳይበር ሴኩሪቲ ጥያቄ ስለሚነሳባቸው ብዙዎችም እስካሁን ብዙዎች የሚመርጧቸው አይደሉም፣ አሁንም ድረስ ተጠቃሚ ቢሆኑ ማለት ነው። ሌላኛው እንግዲህ የማይክሮሶፍት የማርኬት ካፒታላይዜሽን ወይም ደግሞ ምድራዊ ሀብቱ ቢገመት በአሁኑ ሰዓት 2.9 ትሪሊየን ዶላር ደርሷል። በዚህም ደግሞ አፕልና ኒቫዲያ የተባለ የአርቲፊሻል ኢንቴልጀንስ ላይ የሚሰራው ናቸው። አሁን አለም ላይ የሚፎካከሩት ማለት ነው። እና እንግዲህ ማይክሮሶፍት ሀምሳኛ አመቱን እያከበረ ነው። በቴክኖሎጂ ውስጥ ብዙ አብዮትን ፈጥሯል። ብዙ ነገሮችን ለብዙዎች አቅርቧል። ዘ ቴክ ታይታን ነው የሚሉት እንደውም፣ በቃ አለም ላይ ዶሚናንት የሆነ ብዙ ነገሮችን የፈጠረ ማለት ነው። ያው ባለቤቱ ቢል ጌትስ እና ሚሊንዳ ጌትም ፋውንዴሽን እንዳላቸው ይታወቃል። ብዙ ስራዎች ላይ ይረዳሉ፣ የአልፎ አልፎ ጥያቄ ቢነሳባቸውም ማለት ነው። ለማንኛውም ማይክሮሶፍት ሀምሳኛ አመቱን እያከበረ ነው።